አዲስ ስልክ ገዝቼ ደግሞ በአዲሱ ስልክ ነው አሁን ድምፅ ይሰማል። እየተስፋ አለኝ እና ከዚህ በኋላ በየቀኑ እንደገና ደግሞ ብቻ እና ደግሞ ትናንትና

መጥተው እንዳያቸዋቸው አረጉ ብዙ ተጫወቱ ምናምን። እንደገና ደግሞ ስመጣ ደግሞ ቡና ምተው ምናምን የመሸኛ ማለት ነው። ብቻ በጣም ደስ ይሉ ነበርና አመሰግናለሁ። አላጌዛችሁን ፈላችሁ በጣም ሙቀቱን ራሱም እንዳላስበው ነው ያረጉኝና በሰላም ተመለስኩላችኋለሁ። እንደገና ደግሞ ዘምራም ምትባል ጎረቤት አለቻት። ስሟን ጠራሁ። የተቆተቆተ ብታይ ማሪ ያለ እና ሁሉ ታመመና እኔ ደህና ነበርኩ እና ሽኩር ነበርና

ነገ ቪዲዮውን ሰርች ጋር እንዲያሳዩኋችሁ ቀርጬ አሳያችኋ። እሷን ደስ እንዲላት ኢንሻላህ ላስ ደሳለኝ እኔ ደስ ይበላ። ፕላን ሆን አዲስ ያረግ ይችልኝ በቃ ብዙ ወዲ አፋር ልሄድ ነው። እርዱኝ ብዬ አካውንቴ ባስቀምጡት መሰረት ረድታችሁኝ በሰላም በርሼ ተመልሻለሁ። አመሰግናለሁ። እንዶ ኢንሻአላህ አላህ ተቀባይ እንጂ ሰጭ እንጂ ተቀባይ አያርጋችሁ። መስጠት ደስ ይላል።

ዩቱብ ላይም ዶክተር አብይ ምረጡ። ዶክተር አብይ እንዴት እንደሚመረጥ ደግሞ ቀላል ነው። እንትን ትገቡ እና ራሱ ዶክተር አብይ እንትን ላይ ቲክቶክ አዋርድ ሊሸለም፣ እስካሁን በዶክተር እሱ መሰለኝ አሸንፋለሁ። ውሃ ጠጣሁኝ አፌን የሚያዘው እና እዛ ላይ አፌ ተያይዞ፣ ግን ውሃ ጠጣሁኝ አፏንም አልፈታች ብላ ጻፈች ኮሜንት። እኔ ደግሞ ኮሜንቱን ድሌት አለበት እና አፌን ሳልፈታ ቀርቼ አይደለም፣ አሁን አፌ ተያይዞ ነው እና ለዛ ዶክተር አብይ ምረጡ። ዶክተር አብይን ስመርጡ ደግሞ እኔ ራሱ አልገባኝም ነበር። ዝም ብዬ የሆነ ልጅ ያለ ማን ነው የሚባል፣ ብሩክ ኑስ ነው ምናምን የሚባል ብቻ። አፌ ስለተያዘ ነው ይቅርታ። እሱ ስትይ የሚጠጣ ነገር አልፈለጉም እና እሱን አይቼ ስሄድ ላይ ሊንኩን አስቀምጦታል። ዶክተር አብይ ማለት ነው። ዶክተር አብይ ዶክተሩ፣ ዶክተር አብይ ስላችሁ መንግስቱ ሳይሆን ዶክተሩ። ከዛ ስገባ እሱ አስቀምጦታል ሊንኩን። ስገቡ እዚህ ላይ የሆነ ነገር ነው ኮላችሁ ያነካችሁ። ስገቡ ብዙ አይነት ለምሳሌ ትምህርቶች ነገር በማስተማር እንደዚህ ምግብ በማብሰል በዶክተር በምን በብዙ በብዙ ዘርፍ ነው ዘርፍ ብዙ ነውና፣ እና የዶክተር ምልክቶች የዶክተሮቹ እንደነ ምንድን ነው ልብ ምት ያለበት ነገር አለ፣ ምልክት ነው ነገርኩ። ቆይ እስኪ ገብቼ ላሳያችሁ የቱ ችግር የለውም። ቆይ በቃ እኔ ነገ አልገባንም እንመርጠዋለን ካላችሁ ነገ ንገሩኝ። እና ስራ ብይ ቪዲል ስራ ለመሰላችሁ አሁን ስልክ ቁጥር ብቻ ነው የሚፈልገው ሰውየውን። እዚህ ላይ የማስተማር የሆነ ኮከብ ምልክት የኢትዮጵያዊን ብቻ እንደዚህ ብዙ ነው ተመራጩ ዘርፍ ዘርፍ። የሐኪሞች ደግሞ የሆነበት እንትን አለ ልክ የሐኪምና የልብስ ይመታ ምናምን አለ አይደለ? ምልክቱ ይታወቃል። ያንን ስነኩት ብዙ ሰዎች አይደል? ዶክተር አብይም እዛ ውስጥ አለ። ዶክተር አብይን ትነኩት አላችሁ። ዶክተር አብይን ስነኩ የሆነ ቀይ ጽሑፍ እና አረንጓዴ ጽሑፍ ያመጣል። አረንጓዴ ጽሑፍ ስነኩ በቃ እሱን መረጣችሁ ማለት ነው። መጀመሪያ ስልክ ቁጥር ታስገቡና ስልክ ቁጥር ስታስገቡ በስልክ ቁጥራችሁ ኮድ ይላካል፣ አራት ዲጂት ኮድ። ያን ኮድ ስታስገቡለት ወደዛ ዝርዝር የሚያስገባችሁ ማለት ነው፣ ወደዛ ወደ የሚመረጡት ሰዎች ዝርዝር። በአዝናኝም እንደዚህ የምግብ ስራ በቲክቶክ ላይ በሚሰሩ በቃ ብዙ ነው ምርጫው። አሁን የዶክተር አብይ በህክምናው ዘርፍ ባሉት ነው እና ህክምናው ዘርፍ ስገቡ ብዙ ነው ሐኪሞች ግን ዶክተር አብይ ምዛው ስላለ ታገኙታላችሁ። እና ውድ አገሬ ልጆች ዶክተር አብይን ምረጡ ነው የምላችሁ። ወይም አላሳያችሁ፣ ይኸው ለምሳሌ አሁን ዶክተር አብይ ውስጥ ገባሁኝ፣ ግን እኔን ሊያሳይልኝ አይደለም፣ እያንጸባረቀ ነው። የውዝ ላይ አንድ ሚሊየን ሁለት ነጥብ ሦስት የሚል ፎሎወር አለሁ። ከዛ እሱ ላይ ገብቼ እንደት ነው የማሳያችሁ። የታች ላይ ሊንክ አስቀምጧል። ሊንኩን እነካዋለሁ። ላይ ሊንኩን ስነካው ሁለት ሊንኮች መጡልኝ። ሁለት ናቸው። አንደኛው ምንድ ነው? አንደኛው ምንድ ነው? እንትን አለው ዩቱብ ነገር ከፍቷልና መሰለ የእሱ ነው፣ ወታ ያስቀምጠው የላኛውን እነካዋለን፣ እዩ የላኛውን እነካውና እነከውና እንደዚህ ነው ይመጣላችሁ። እንደዚህ ይመጣል። ተዛኔ ይህን ነው የምነካው እኔ። አሁን ስልክ ቁጥር ምናምን አይጠይቀኝም። ለምን? መርጬ ጨርሻለሁ። አሁን ምንድነው? ነው ዘርፍ ዘርፋቸዋለሁ። እንግዲህ እዚህ ላይ አሁን ቆዩ፣ የዶክተሮች አሁን ምልክት ላሳያችሁ ነው። ይችሳ የዶክተሮች ምልክት እኔ ልብ ቅርፅ ሆና እንደ ዝም ይመታል። ልብ አለበት። አይ እምቢያ ነኝ ብቻ ይችን ይይሄሳ፣ ዶክተር አብይ ይሳ ይሄ ማለት ነው። ዋ ሰባት ሰባት ሺህ ነው፣ ስምመ ብቻ አሁን ላይ የሚመራው አሁን ላይ እሱ ነው፣ በህክምናው ማለት ነው። ዶክተር አብይ ነው፣ እና እንዲህ አድርጋችሁ ምረጡ። እናቱን፣ ይሄ ነው፣ ይሄ ነው፣ ዶክተር አብይ። ከዚያ አሁን እናንተ አልመረጣችሁ ማድል ይሄን ስነኮት ይሄው እንደዚህ ሆኖ ይመጣል። ይሄው እንደዚህ ቀዩን ሳይሆን አረንጓዴው አንተ ነኩና፣ በቃ አሁን ያ አረንጓዴው ነው። ከቺ ዶክተር አብይ መርጫለሁ ይዛ ነው ማለት ያሳያችኋለሁ። ዩቲዩብ ላይ ለጥፈዋለሁ። አሁን አብሬና ለመምረጥ ቀላል ነው። ቀጥታ እንደልኳችሁ እሱ ቲክቶክ ላይ ትገባላችሁ። ሊንክ አለ፣ ሊንኩን ትጫኑታላችሁ። ሁለት ሊንኩ ሁለት ሊንክ ያመጣል። አንደኛው ታች ገብቻችኋለሁ። ያንን ዩቲዩብ አለ የሆነ ዩቲዩብ ከፍቷል። የዛ ነው ያ ያንን እየገባችሁ ፍላጎት ነው ማለት ነው። ዩቲዩብ በመሰራት ሰብስክራይብ አድርጉልኝ። ከዛ ያን አሁን የምናወሩት ስለት ሳይሆን እላይ ያለ የላይኛውን ሊንክ ስነቁት የተይዞቹ ሄደው ልክ አሁን አሳይኋችሁ ቦታ አሁን አሳዩኋችሁ ቦታ ሲወስዳችሁ ስልክ ቁጥር ነው ያን ይው አሁን ያን ስነካ ስልክ ቁጥር ጠየቅ። ስልክ ቁጥር እራሱ ነው የእውነቱን ስልክ ቁጥር ስጽፍለት ምናምጣሌ ቴክስት ተላከልኝ፣ አራት ዲጅት እንትን ኮድ ተላከልኝ። በኮዱ ነው እንግዲህ ገብቼ ዶክተር አብይን አገኘሁት ሐኪሞች ልብ ላይ የምትመታ ምልክት ያለበት ልብ ቅርጽ ላይ እዛ ስገባ ዶክተር አብይን ቁጭ ብሏል። ከዛ እሱን ነክቼ ጽሁፍ አመጣ ቀይና አረንጓዴ። ምን እንደሚል ራሱ አላውቅም። ለምን እንደምነግራችሁ እንግሊዝኛ አላውቅም። በማየት ጎበዝ ስለሆንኩ በትርጉም ምናምን ሪ ያለሁ እንጂ። ከዛ አረንጓዴውን ስነካው በቃ መረጥኩኝ። መምረጠኝ እርግጠኛ ደግሞ ለምን ሆንኩኝ ለማለት ሌሎቹን ሰዎች ነክቼ ቀይ እና አረንጓዴ መጥቶ እንደ ስነካው ምን ማየት የሆነ ምልስ ስለሚያደርግ ግን የመጀመሪያ ምርጥ እንደዚህ የሆነ ራይ ተሰጥቶኛል። ለዛ ዶክተር አብይ ምረጡት ውዶች ዋ ምክንያቱም እን የተጨነቀ ህፃን እየፈረጀ እያያችሁት። ወላሂ እኔ እንደዛ ቶሎ ሕክምና ከአላህ በታች ከእናንተ ጋር ሆኖ እዚህ ያደረሰኝ ሰው ነው እና ምርጥ ሰው ዶክተር አብይ ምረጡት ነው የምላችሁ ውዶችዋ መጀመሪያ ስገባ እራሱ የቪዲዮ የነበር መሆን ያለበት ይገርታል። እስከ መጨረሻው ካያችሁ አሁንም ታገኙታላችሁ።